ወጣቷ በሰዎች በአሰቃቂ ሁኔታ ተገድላ መገኘቷ በርካቶችን አስደንግጧል። በጎንደር ከተማ ወጣቷ ላይ የተፈጸመው ዘግናኝ ወንጀል በርካቶችን ደም እንባ አራጭቷል። ይህንን ጉዳይ በዝርዝር እንመለከታለን። ጀነራሎቹ ተፋጠዋል። ጀነራል ጻድቃን በድፍረት ያጋለጡት ሚስጥራዊ መረጃና የተነሳው ተቃውሞ። ጀነራል ታደሰ ወረደ ከስልጣን ይልቀቁ! ህዝቡ ከፍተኛ የተቃውሞ ድምፅን አሰምቷል። ፕሬዚደንቱ ለምን በሚስጥር አዲስ አበባ ገቡ? ከፌዴራል መንግስት የበጀት ድጎማ ውጪ በመደረጋቸው አዳዲስ የተመሰረቱ ክልሎች፣ እናም በአማራና ትግራይ ክልሎች የይገባኛል ጥያቄ የሚነሳባቸው አካባቢዎችን በፌዴሬሽን ምክር ቤት ጉባኤ ከፍተኛ ተቃውሞን አሰምተዋል። ይህን መረጃዎች በዝርዝር እሳታችን በስፋት የምናስደምጣቸውናል።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 ወደ አስቀደምንላቸው መረጃችን ስናመራ አሳዛኝ የሆነውን መረጃ እንመለከታለን። ወጣቷ በሰው እጅ ተገድላ መገኘቷ በርካቶችን አሳዝኗል። እናንዬ ትባላለች። ወጣትና የአንድ ልጅ እናት ስትሆን በጎንደር ከተማ ማራኪ ክፍለ ከተማ ነዋሪና ሕይወትን ለማሸነፍ ምግብና መጠጥ በመሸጥ ራሷን ታስተዳድር ነበር። ከወራት በፊት ግን ለወትሮ እለት ከእለት ተዘግቶ የማያውቀው የእናንዬ ቤት ድንገት ለቀናት ሳይከፈት ይሰነባብታል። የኔ ታዘቡ አከ ባለሙያዎችም ለቤተሰቦቿ ይደውላሉ። ቤተሰቦችም ያለችበትን ለማወቅ እንዳልቻሉና ለእነሱም ደብዛ እንደጠፋባቸው ይነግሯቸዋል። ቤቷ እንደተዘጋም ይሰነብታል። ቀናት ቀናትን እየተኩ ሲሄዱ ቤተሰብ መጨነቅና ማፈላለግ ይጀምራሉ። ከዚህም መካከል ለቀናት ዝግ በነበረው የእጅ ስልኳ ተከፍቶ ለቤተሰብ ደህና ነኝ፣ አዲስ አበባ በድንገት ስለሄድኩኝ ገንዘብ ስለቸገረኝ ላኩልኝ የሚል አጭር መልእክት ለሟች ወንድም ይደርሳል። ወንድምየውም መጀመሪያ ክፉ ነገር ይፈጠራል ብሎ አልጠረጠረም ነበርና ገንዘብ ይልካል። ብሩ እንደደረሳትም ለማረጋገጥ ሲደውል ግን ስልኩ መልሶ ተዘግቶ ለቀናት ለማግኘት ሙከራ ሲያደርግም በጽሁፍ መልእክት ደህና እንደሆነችና በቅርቡ ወደ ጎንደር እንደምትመለስም በመጻፍ እንጂ በድምጽ ማግኘትም አልቻለም። ይህም በመጠርጠርም ማፈላለግ ይጀምራል። ሆስፒታል እና ሌሎች ቦታዎችም በሚያፈላልግበት ወቅትም ይቺን እናንዬ የተባለችም ወጣት አየሁኝ፣ ሰማሁኝ የሚል በመጥፋቱ ጉዳዩን ወደ ህግ አስፈፃሚዎች በመውሰድም በስልኳ አማካኝነት በተደረገ ክትትል የሟች የእጅ ስልክ እንደተባለው አዲስ አበባ ሳይሆን ጎንደር እንደሆነ በጂፒኤስ አማካኝነት ይታወቃል። ፖሊስ ክትትሉን በመቀጠልም የስልኩን አድራሻ ፈልጎ ሲያገኘው ግን እንደተባለው ግለሰቡ ሳይሆን ስልኩን የያዘው ሌላ ግለሰብ መሆኑን ያረጋግጣል። ይህን ግለሰብም በቁጥጥር ስር በመዋል ምርመራ ይጀምራል። በምርመራ ወቅትም ይህ የድሮ ደንበኛዋ የነበረው ግለሰቡ እኚህን መግደሉንና አስክሬኑንም ከከተማ ወጣ ባለ አቡናራ አካባቢ በተባለ ሰዋራ ስፍራ መጣሉን ያምናል። ፖሊስም ወደ ስፍራው በመሄድም ማጣራቱን ሲቀጥል ከወራት በፊት የአንዲት ግለሰብ አስክሬን መገኘቱን እና ምንም አይነት ማንነቷን የሚገልጽ መረጃ ባለመገኘቱ በመዘጋጃ ቤት አማካኝነት መቀበሯን ያረጋግጣል። በዚህ መልኩም ተገድ ላይ የተገኘችው የእናንዬ አስክሬንም በማዘጋጃ ቤት ቤተሰብ ከሌላቸው መቀበሪያ ቦታ ወጥቶ ወደ ትውልድ ከተማ ደባርቅ መወሰዱንና በአስክሬን ምርመራ ወቅትም በሰው እጅ በአሰቃቂ ሁኔታ መገደሏን ያረጋገጠው ፖሊስ ተጠርጣሪውን በህግ ቁጥጥር ስር በመዋልም የክስ ሂደት ላይ እንደሆነ ከጎንደር ካሉ የመረጃ ምንጮቻችን እንደተገኙ መረጃዎችም ያመላክታሉ። ጀነራል ታደሰ ወረደ ከስልጣን እንዲለቁ ጥሪ ቀረበላቸው። የፕሪቶሪያውን ስምምነት በመፈረም ሂደት ውስጥ ተሳታፊ የነበሩትና የቀድሞ የትግራይ ጊዜ አስተዳደር ምክትል ፕሬዝደንት ጀነራል ጻድቃን ገብረትንሳኤ የአሁኑ የክልሉ ፕሬዝደንት ጀነራል ታደሰ ወረደ በስድስት ወራት የስልጣን ዘመናቸው የተሰጣቸውን ኃላፊነት በአግባቡ አልተወጡም ሲሉ በከፍተኛ ሁኔታ መውቀሳቸው እጅግ እያነጋገረ ይገኛል። ጀነራል ጻድቃን ባለፈው ሳምንት ከኤንቢሲ ከተሰኘ የግል ቴሌቪዥን ጣቢያ ጋር ባደረጉት ቃለ መጠየቅ ጀነራል ታደሰ የተሰጣቸውን ስልጣን በክልሉ ያሉትን አንገብጋቢ ችግሮች ከመፍታት ይልቅ አባክነውታልም ብለዋል። ጀነራል ጻድቃን እንደሚሉትም በጀነራል ታደሰ የሚመራው ጊዜ አስተዳደር ሁሉን አቀፍ ከመሆን ይልቅ በህወሓት ቁጥጥር ስር ውሏል። ፕሬዚደንት ታደሰ ሁሉን አቀፍ የሆነ ጊዜያዊ መንግስት እንዲመሰረት የወጣውን ደንብ በመጣስም ካቢኔያቸውን በህወሓት አባላት ብቻ ሞልተውታል ሲሉም ከሰዋል። በተጨማሪም ጀነራል ታደሰ የክልሉን ደህንነት ማረጋገጥ፣ ድንበርን ማስጠበቅና ያለ ፌዴራል መንግስት እውቅና የሚደረጉ የውጭ ግንኙነቶችን ማስቆ ማቆምን ጨምሮ የተስማሙባቸውን ስምንት ቁልፍ ነጥቦች ሙሉ በሙሉ ተግባራዊ አላደረጉም ብለዋል። በቅርቡ በተለያዩ የትግራይ ወረዳዎች የተካሄዱትን የህዝብ ውይይቶችንም የኮነኑ ጀነራል ጻድቃን በውይይቱ መጨረሻ ላይ የወጡትን የውሳኔ ሀሳቦች አስቀድመው የተዘጋጁና የህዝብን ድምጽ የማይወክሉ ናቸው ሲሉም ተችተውታል። ዛሬ የጥቂት ሰዎች ድምጽ ብቻ ተወስዶ የህዝብ ድምጽ ታፍኗል በማለትም ገልጸዋል። በሌላ በኩል ከኤርትራ ጋር ለጦርነት የሚደረግ ዝግጅት እንዳለ የገለጹት ጀነራል ጻድቃን ይህ አካሄድ ከህዝቡ ከፍተኛ ተቃውሞ እንዲቃወሙ እንደገጠመውም ተናግረዋል። የመጀመሪያው ነገር የትግራይ ህዝብ ጦርነት አይፈልግም በማለት አቋማቸውን ግልጽ አድርገዋል። ህወሓት በበኩሉ የቀድሞ በጌታቸው ረዳ ይመራ የነበረው ጊዜ አስተዳደር ከፌዴራል መንግስት ጋር በማበር ታሪካዊውን ፓርቲ ለማጥፋት ይሰሩ ነበር ሲልም ይከሳል። በተጨማሪም የፌዴራል መንግስት የፓርቲውን ህጋዊ ሰውነት በመንጠቅ የፕሪቶሪያ ስምምነት እንደጣሰ ታጣቂዎች ከምዕራብ ትግራይ አለመልቀቃቸውንና በአፋርና በሌሎች ክልሎችም በትግራይ ላይ ያነጣጠሩ ሚሊሻዎችም እየሰለጠኑ መሆኑን በመግለጽም ይከሳል። ጀነራል ጻድቃን በመጨረሻም ጀነራል ታደሰ ወረዳ የተሰጣቸውን እድል በአግባቡ ባለመጠቀማቸው ከስልጣናቸው እንዲለቁ ጥሪም አቅርበዋል። እሳቸውም በበኩላቸው የትግራይን ሁኔታ ለማሻሻልና ለሚመጣው ሀገራዊ ምርጫ ዝግጅት ለማድረግም እየሰሩ መሆኑን ገልጸዋል። እነዚህ ተቃራኒ ክሶች በድረ ፕሪቶሪያ ስምምነት የትግራይ ክልል የፖለቲካ ምህዳር ምን ያህል ውስብስብና በተግዳሮቶች የተሞላ እንደሆነም ያመላክታሉ። ወደ ቀጣይ መረጃችን ስናመራ ከፌዴራል መንግስት የበጀት ድጎማ ውጪ በመደረጋቸው አዳዲስ የተመሰረቱ ክልሎች ሰዎችና በአማራና ትግራይ ክልሎች ይገባኛል ጥያቄ የሚነሳባቸው አካባቢዎችን በፌዴሬሽን ምክር ቤት ጉባኤ ከፍተኛ ተቃውሞን አሰሙ። በቅርቡ የተመሰረቱት አዳዲስ ክልሎችና በአማራና በትግራይ ክልሎች መካከል የሚገኙ አወዛጋቢ አካባቢዎች ከፌዴራል መንግስት ከሚሰጠው የድጎማ በጀት ቀመር ውጪ መደረጋቸውን በፌዴሬሽን ምክር ቤት አባላት ዘንድ ጠንካራ ተቃውሞችና ትችቶችን አስነስቷል። በአዲስ አበባ ታተሞ የሚወጣው ሪፖርተር እንግሊዝኛው ጋዜጣ እንደዘገበውም ምክር ቤቱ ከሁለት ወራት እረፍት በኋላ በተካሄደው የመክፈቻ ስብሰባ ላይ የተነሳው ይህ ጉዳይ በተጠቀሱት አካባቢዎች ከፍተኛ የበጀት እጥረትና የመንግስት አገልግሎቶች መቆራረጥን እያስከተለ መሆኑም ተገልጿል። የክልል መንግስታት በየአመቱ የፌዴራል ድጎማ የሚያገኙት ከስድስት ዓመት በፊት በፌዴሬሽን ምክር ቤት በጸደቀው የቀመር ቀመር መሰረት ነው። ይህ ቀመር የህዝብ ብዛት፣ የልማት ፍላጎትና የገቢ የማመንጨት አቅምን ታሳቢም ያደርጋል። በዘንድሮ በጀት ዓመት ለክልሎች የተያዘው የድጎማ መጠን አራት መቶ አስራ አምስት ቢሊዮን ብር ሲሆን ከዚህ ውስጥም ከግማሽ በላይ የሚሆነው ለ ኦሮሚያ ለአማራ፣ ለሶማሊያና ለትግራይ ክልሎችም ተመድቧል። ይሁን እንጂ እንደ ደቡብ ኢትዮጵያ፣ ማዕከላዊ ኢትዮጵያና ደቡብ ምዕራብ ኢትዮጵያ ያሉ አዲስ የተዋቀሩ ክልሎችም በዚህ ቀመር ውስጥም አልተካተቱም። የምክር ቤት አባላት እንደሚሉትም ይህ በመሆኑ ክልሎች የመምህራን የጤና ባለሙያዎችንና የሲቪል ሰርቪሶችን ደሞዝ ለመክፈል እየተቸገሩ ነው። በተጨማሪም በደቡብ ምዕራብ ኢትዮጵያ ክልል እንደ ጠፒና ዳውሮ ባሉ አካባቢዎችም የመንገድና የአውሮፕላን ማረፊያ ግንባታን ጨምሮ ሁሉም የፌዴራል ፕሮጀክቶች ሙሉ በሙሉ ቆመዋልም ሲሉም ገልጸዋል። አንድ የምክር ቤት ተናግረዋል ። የሁኔታ ህገ መንግስታዊ አይደለም ሲሉ ሲናገሩ፣ ሌላ አባል ደግሞ የፕላንና ልማት ሚኒስትር አዳዲስ ክልሎች በ2018 በጀት ዓመት በቀመሮ ውስጥ ይካተታሉ ብሎ ቃል ገብቶ የነበረ ቢሆንም ቃሉን አላከበረም ሲሉ ክሳቸውን አቅርበዋል። ለተነሳው ጠንካራ ትችትም ምላሽ የሰጡት የምክር ቤቱ አፈ ጉባኤ አቶ አገኘው ተሻገር እናም የበጀት ጉዳዮች ኮሚቴ አባላት ችግሩን አምነው የተቀበሉ ቢሆንም ዋነኛ ምክንያቱ ወቅታዊ መረጃ አለምዳታ አለመኖር ነው በማለትም ገልጸዋል። የኮሚቴው አባላት እንዳብራሩትም ምክር ቤቱ አዲስ ቀመር ቀመር ለማዘጋጀት አቅዱ የነበረ ቢሆንም የፕላን ሚኒስቴርና የማዕከላዊ ስታቲክስ አገልግሎት ስለ አዲሶቹ ክልሎች ወቅታዊ መረጃ ማቅረብ ባለመቻላቸው እቅዱ ሳይካተት ቀርቷል በማለትም ገልጸዋል። ለአዲሶቹ ክልሎች ያለው የህዝብ ብዛት መረጃ የ2011 ሲሆን፣ ይህ በጣም የቆየ መረጃ ነው። በቆየ መረጃ አዲስ በጀት መመደብ አንችልም ሲሉም አስረድተዋል። የሶማሊያው ፕሬዚደንት ሀሳን ሼክ መሐመድ በሚስጥር አዲስ አበባ መግባታቸው ተዘግቧል። ፕሬዚደንቱ በድንገት ወደ አዲስ አበባ የመጡት ወታደራዊ ጉዳዮችን በ በተመለከተ ከኢትዮጵያ ጋር ለመመካከር ነው ተብሏል። የአፍሪካ ቀንድ ፖለቲካን በቅርበት የሚከታተለው ጋዜጠኛ ረሺድ አብዲ ታማኝ ምንጮቹን ዋቢ አድርጎ ነው የፕሬዝደንቱን አዲስ አበባ መግባትም የዘገበው። ታዲያ ከዚህ በኋላ ፕሬዝደንቱ ከጠቅላይ ሚኒስትሩ ጋር ምክክር ስለማድረጋቸው የተለያዩ መረጃዎችም እየወጡ ይገኛሉ። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። በቀጣይ መረጃዎቻችን እስክንገናኝ ድረስ መልካም ቆይታል።